ሰላም ጤና ስትልን የተከበራቸው የጉባለች ቤተሰቦች የሰዓቱን ዜና እናሰማችሁ። ኢንተርናሽናል ሚዲያ ሳፖርት የተሰኘው ዓለም አቀፍ ተቋም በኢትዮጵያ ባለፉት የአውሮፓውያን አቆጣጠር ዓመት የጋዜጠኞች ደህንነት እጅግ አሳሳቢ ሆኖ መዝለቁን አዲስ ባወጣው ሪፖርቱ ገለጠ። በዓመቱ 43 ጋዜጠኞች እንደታሰሩ ወይም እንደታገቱና ከታገቱት ሶስቱ መካከል ሁለቱ እስካሁን የደረሱበት እንዳልታወቀ ሪፖርቱ ጠቅሷል። በጋዜጠኞች ላይ በጣም አሳሳቢ ጥሰቶች የተፈጸሙት የግጭት ተጋላጭ በሆኑና በድህረ ግጭት የማገገም ሂደት ላይ ባሉ ክልሎች ውስጥ ነው ተብሏል። መንግስት ጋዜጠኞች መረጃ የማግኘትና የመረጃ ምንጫቸውን በሚስጥር የመያዝ መብታቸው እንዲጠበቅላቸው ሙሉ ፖለቲካዊ ድጋፍ እንዲሰጥ የጠየቀው ተቋሙ ጋዜጠኞችና የመገናኛ ብዙሀን ተቋማት ለፍርድ ቤት የጠበቃ አገልግሎት፣ የገንዘብ ድጋፍና ለህክምና ወጪዎች የገንዘብ እርዳታ የሚያስገኝ የአስቸኳይ ጊዜ ምላሽ መስጫ ስርዓት እንዲያቋቁምም መንግስትን ጠይቋል። የኢትዮጵያ መገናኛ ብዙሃን ባለስልጣን በኢቤስ ቴሌቪዥን ጣቢያ ላይ አዲስ ምዕራፍ በተሰኘ ፕሮግራሙ መጋቢት 14 ቀን በተላለፈው ዝግጅት ሳቢያ ጣቢያው አስፈላጊውን እርምት ወስዶ እስኪያሳውቅና ውሳኔ እስኪያገኝ ድረስ ፕሮግራሙ ታግዶ እንዲቆይ መወሰኑና ለጣቢያው የጽሑፍ ማስጠንቀቂያ መስጠቱን ገለጠ። ባለስልጣኑ በአዲስ ምዕራብ ፕሮግራሙ የተላለፈው ዝግጅት በአስተኛ መረጃ ላይ ተመሠረተ ህዝብን የሚያሳሰጥ ጥርጣሬን የሚፈጥር እና የመገናኛ ብዙሀን አዋጁን የሚጥስ መሆኑን ማረጋገጡን ጠቅሷል። ጣቢያው በተጠቀሰው ፕሮግራሙ ላይ ብርቱካን ተመስገን በተባለች ወጣት እገታና ተገዶ መደፈር ዙሪያ ያስተላለፈው ዝግጅት በከፍተኛ ደረጃ መነጋገሪያ ሆኖ መሰንበቱ ይታወሳል። የሕዝብ ተወካዮች ምክር ቤት በክልሎች የሚቋቋሙ ጊዜያዊ አስተዳደሮች የስልጣን ዘመናቸው ሁለት ጊዜ ለአንድ ዓመት እንዲራዘም የሚፈቅደውን የተሻሻለውን ረቂቅ አዋጅ ዛሬ በሁለት ድምፅ ታቅቦ አጽድቋል። አዋጁ የጊዜያዊ አስተዳደሮችን የቆይታ ጊዜ የማራዘሙን ስልጣን ከኦፕሬሽን ምክር ቤት በማንሳት ከፌዴሬ ይቅርታ፣ ከፌዴሬሽን ምክር ቤቱ በማንሳት ለምክር ቤቱ አፈጉባኤ ሰጥቷል። ሆኖም አፈ ጉባኤው ያራዘመው የአንድ ጊዜ አስተዳደር የጊዜ ቆይታ በምክር ቤቱ መጽደቅ እንዳለበት በአዋጅ ላይም ሰፍሯል። ምክር ቤቱ የአፈ ጉባኤውን ውሳኔ ካልተቀበለ ውሳኔው ውድቅ ከተደረገበት ጊዜ ጀምሮ በአራት ወራት ጊዜ በዚያ ክልል ምርጫ መካሄድ እንዳለበትም ተደንግጓል። ወደ ሌላው ዜና ስናል ብሔራዊ ባንክ ዛሬ ለአንድ የአሜሪካ ዶላር 131 ብር ከ7095 ሳንቲም በሆነ አማካይ ዋጋ ለባንኮች የውጭ ምንዛሬ ማጫረቱን ማምሻውን አስታወቀ። ባንኩ በዛሬው የውጭ ምንዛሬ ጨረታ የተሳተፉት 12 ባንኮች የውጭ ምንዛሬ ማግኘታቸውንና ቀጣዩ የውጭ ምንዛሬ ጨረታም ከሁለት ሳምንት በኋላ እንደሚካሄድ ገልጧል። ባንኩ ከአንድ ወር በፊት ባካሄደው የውጭ ምንዛሬ ጨረታ 1 ዶላር በ135 ብር ከ6 ሳንቲም መሸጡ ይታወሳል። ከዛሬ ጀምሮ በየሁለት ሳምንቱ በተከታታይ ለቀጣዮቹ በርካታ ወራት የውጭ ምንዛሬ ጨረታ እንደሚያካሄድ ትናንት ባወጣው መግለጫ ባንኩ የገለጸ ሲሆን ይህን ለማድረግ የወሰነው ባለፉት ሳምንታት ከፍተኛ የውጭ ምንዛሬ ክምችት በማግኘቱ እንደሆነም ጠቅሶ ነበር። አሜሪካ በህዋትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልትጥል እንደምትችል አንድ የሀገሪቱ ባለስልጣን እንደነገሩት ጠቅሶ ዘኢኮኖሚስት መጽሔት ሰሞኑን ባወጣው ዘገባ አስነበበ። አሜሪካ ማዕቀብ ለመጣል እያለሰለሰች ያለችው ትግራይ እንዳትረጋጋ እንቅፋት በሆኑና ክልሉ በድጋሚ ጦርነት እንዲያመራ እያደረጉ ይገኛሉ በምትላቸው ግለሰቦች ላይ እንደሆነ ባለስልጣኑ መናገራቸውን ዘገባው ጠቅሷል። አሜሪካ ማዕቀብ መጣልን እንደ አማራጭ ያየችው የተወሰኑ የትግራይ ክልል ጸጥታ ኃይሎች ወታደራዊ አዛዦች ጌታቸው ረዳ በሚመሩት ጊዜያዊ አስተዳደር ላይ ከሳምንታት በፊት የመፈንቅለ ስልጣን ሙከራ ማድረጋቸውን ተከትሎ እንደሆነ በዘገባው ተጠቅሷል። በኦሮሚያ ክልል አዳማ ከተማ በመንግስት የጤና ተቋማት የሚሰሩ ጤና ባለሙያዎች የክልሉ መንግስት የፈቀደልን የቤት መስሪያ ቦታ ምላሽ ሳያገኝ አመት ሊሞላው ቀናት ብቻ ቀርተውታል ሲሉ ቅሬታቸውን ለዋዜማ ተናገሩ። የክልሉ ፕሬዚዳንት ጽህፈት ቤት የጤና ባለሙያዎች ማኅበር ያቀረበውን ጥያቄ ተቀብሎ ለክልሉ የከተማ ልማትና ቤቶች ቢሮ በግንቦት 2016 መመሪያ መስጠቱን ዋዜማ ከክልሉ ፕሬዚዳንት ከጻፉት ደብዳቤ ላይ ተመልክቻለሁ ብላለች። ባለሙያዎች አቤታቸውን ለማሳየት ወደ አዳማ ከንቲባ ጽህፈት ቤት ሲሄዱ በጸጥታ ኃይሎች በኃይል ተገፍትረው እንደወጡም ተደርጓል ተብሏል። የከተማዋ ከንቲባ ኃይሎች ሀይሉ ጀልዱ በበኩላቸው ለባለሙያዎቹ የመሬት አሰጣጡ ሂደት እንደተጀመረ ለ ዋዜማ ተናግረዋል። ባለሙያዎቹ ከከንቲባ ጽህፈት ቤት በጸጥታ ኃይሎች ግፊት እንዲወጡ ተደርጓል መባሉን ግን ከንቲባው ይሄ ከእውቅናዬ ውጭ ነው በማለት ምላሽ ሰጠውናል ብላለች ዋዜማ። በጋምቤላና ደቡብ ሱዳን አዋሳኝ አካባቢዎች አዲስ ሰብአዊ ቀውስ መከሰቱን ዓለም አቀፍ ድንበር የለሽ የሐኪሞች ባወጣው ሪፖርት አስታወቀ። በደቡብ ሱዳኗ የላይኛው ናይል ግዛት የመንግስት ወታደሮችና አንድ አማጺ ቡድን በቅርቡ መጋጨታቸውን ተከትሎ ከየካቲት ሶስት ሳምንት ጀምሮ በትንሹ 10 ሺህ ስደተኞች ወደ ጋምቤላ ገብቷል ተብሏል። ስደተኞቹ ወደ ጋምቤላ በአጭር ጊዜ ውስጥ በብዛት መግባታቸው በክልሉ የኮሌራ ወረርሽኝን ለመቆጣጠር በሚያደርገው ጥረት ላይ ጫና እንደፈጠረበት ድርጅቱ አስታውሷል። ያም ሆኖ ከጤና ሚኒስቴር ጋር በመተባበር ከየካቲት መገባደጃ ጀምሮ ለ560 የኮሌራ ታካሚዎች ሕክምና መስጠቱን ድርጅቱ ጠቅሷል። ጤና ሚኒስቴር በአሁኑ ወቅት በክልሉ እድሜያቸው አንድ ዓመትና ከዚያ በላይ ለሆኑ 990 ሺህ ያህል ሰዎች በአፍ በጠብታ የሚሰጠውን ክትባት በመስጠት ላይ እንደሆነም ታውቋል። ወደ ሌላው ዜና ስናልፍ አዲስ አበባ ከተማ እናገኛለን። አዲስ አበባ ከተማ አስተዳደር ዛሬ ለህዝብ ትራንስፖርት የሚሰጡ መቶ የሀክል ዘመናዊ የኤሌክትሪክ አውቶቡሶችን ወደ ስራ ማስገባቱን አሳወቀ። አውቶቡሶቹ በሁሉም የከተማችን አቅጣጫዎች ለነዋሪዎች ነፃ የትራንስፖርት አገልግሎት በመስጠት ላይ እንደሚገኙ አመላክቷል። ከተማ አስተዳደሩ በመንግስትና የግል አጋርነት መርሃ ግብር የመጀመሪያው የትራንስፖርት ኦፕሬተር በመሆን ዛሬ አገልግሎት መስጠት የጀመረው የበላይነህ ክንዴ ግሩፕ መሆኑን አመላክቷል። ወደ ሌላው ዜና ስናልፍ ትግራይ እናገኛለን። የትግራይ የእስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስካሁን አልተነሳልኝም ሲል አሳወቀ። ይህን ያሳወቀው ትላንት በመቀል በተካሄደው የኢድ ሶላት ወቅት ነው። ምክር ቤቱ ዋና ጸሐፊ አጅብ መሐመድ ካህሳይ የሂጃብ መልበስ ክልከላ እስካሁን አልተነሳም ያሉ ሲሆን አሁንም ጥያቄያችን እንዲመለስ ጥሪ እናቀርባለን ብለዋል። የሃይማኖት መቻቻልና መከባበር የአንድ ሀገር ሕዝብ መልካም ጌጥና መለያ ናቸው ሲሉም ገልጠዋል። ክልከላው የሃይማኖት እኩልነትና የመማር መብት የሚጻረር ነው ያሉ ሲሆን ምክር ቤቱ ጉዳዩ በህግ እየተከታተለው እንደሚገኝም አመላክቷል። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ከፌዴራል የእስልምና ጉዳዮች ጠቅላይ ምክር ቤት ጋር በመተባበር ታሪካዊና ሃይማኖታዊውን የአልነጃሽ መስጂድ በማልማት የቱሪስት መዳረሻ ለማድረግ ያለመ አልነጃሽ 00 በማለት የተሰየመ ፕሮጀክት ግንባታም ለማካሄድ ጥናት ማጠናቀቃቸውም ተነግሯል። ወደ ዕለቱ አበይት ዜና ስናልፍ ትግራይ ከተደገሰላት የባሰ አዘቅትና ዙሪት የምናድንበት ጊዜ አሁንና አሁን ብቻ ነው አለ በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህዋት ቡድን። አቶ ጌታቸው ረዳ የሚመሩት የህዋት ቡድን ባወጣው መግለጫው ልዩነታችን በይደር ባቆየነው ቂምና ቁርሾ ቀርፈን እኔነትና ጠቅላይነትን አስተሳሰብ ከውስጣችን በማስወገድ ትግራይን እናድናት ብለዋል። ትግራይ ከገባችበት ቀውስና አጣብቂኝ ያድናታል ብዬ አምኜበታለሁ ያለውን የመፍትሄ ሀሳብ ለውይይት ማቅረቡን ያስታወቀው ቡድኑ ከቀረበው የተሻለ ክልሉን ማዳን የሚችል የመፍትሄ ሀሳብ ካለ ደግሞ ለማዳመጥ ዝግጁ መሆኑን ገልጧል። ደብረ ጽዮን የሚመሩት ህዋት በግልጽና ጠንካራ ቃላት የተቸም ሲሆን ጊዜ አስተዳደሩ ለአንድ ዓመት መራዘሙን በመቀበል የሚከተሉ ሶስት የመፍትሔ ሀሳቦችንም አቅርቧል። አንደኛው ጊዜ አስተዳደሩ ሁሉም አመለካከቶችን በማቀፍ የፕሬቶሪያ የሰላም ስምምነት ማዕከል በማድረግ መዋቅሩ ተጠናክሮ በአስቸኳይ መቋቋም አለበት ብሏል። ሁለተኛው እድሜውን የተራዘመው ጊዜያዊ አስተዳደሩን ማቋቋም የሚያስችል ሁሉም አመለካከቶችና የፕሪቶሪያ የሰላም ስምምነት አፈራራሚዎችን ያካተተ ፖለቲካዊ ውይይትም መቅደም አለበት ብሏል። በሦስተኛ ደረጃም የትግራይ ሰራዊት ታጣቂዎች ወደ ማረፊያ ካምፓቸው ተመልሰው የሰላምና የጸጥታ ስራ ሙሉ በሙሉ በህዝባዊ ፖሊስ ይተካ፣ የጊዜያዊ አስተዳደሩ መዋቅሩ እስከ ቀበሌ ድረስ ህዝቡ ነፃ ሆኖ በመረጣቸው አስተዳዳሪዎቹ እንዲመራ ተግባሩም በአንድ ወር ውስጥ ተፈጻሚ እንዲሆን ብሏል። ፕሬዚዳንት አቶ ጌታቸው ረዳ የሚመሩት የህወሓት ቡድን ከደብረ ጽዮን ህወሓት ቡድን ጋር ለመወያየትም ዝግጁ መሆኑን ባወጣው ወቅታዊ መግለጫው ላይ ይፋ አድርጓል። ወደ ሌላው ዜና ስነድ የመንጃ ፈቃድ እድሳት አገልግሎት በየአቅራቢያው ማግኘት ይቻላል ተባለ። ከመጋቢት 24 ቀን 2017 ዓም ጀምሮ የመንጃ ፍቃድ እድሳት አገልግሎት በየአቅራቢያው በመታወቂያ አድራሻ ሳይገደብ እንዲሰጥ መፈቀዱን የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን አሳውቋል። ከዚህ ቀደም የአዲስ አበባ መንጃ ፍቃድ ለማሳደስ በመንጃ ፍቃዱ ላይ ወደተገለጸውና ፋይሉ ወዳለበት ክፍለ ከተማው የመታወቂያው አድራሻ የሚገኝ አሽከርካሪና ተሽከርካሪ ፍቃድ እና ቁጥጥር ባለሥልጣን ቢሮ መሄድ ግድ ይል ነበር ብሏል። ከነገ በኋላ ግን በየትኛውም አቅራቢያ በሚገኝ ቦታ በመታወቂያ አድራሻው ሳይገደብ መንጃ ፍቃድ ማሳደስ ይችላል ተብሏል። ተገልጋዮች በሚቀርቧቸው ቅርንጫፎች ፋይላቸው ያለበት ቅርንጫፍ ሳይጠይቁ የጤና ምርመራ ሰርተፍኬትን በመያዝ ብቻ የመንጃ ፈቃድ እድሳት አገልግሎት እንዲያገኙ መወሰኑን ባለስልጣን መስሪያ ቤቱ አሳውቋል። የቁጭት መዝገብ ሊዘጋ የመቶ ሰማንያ ቀናት ዕድሜ ብቻ ቀሩት ይላል ኢትዮጵያን ፕሬስ ድርጅት። ኢትዮጵያውያን በጋራ የተረባረቡበት ዓለም አቀፍ ጫናን በውስጥ አቅም በብቃት የመከቱበት ከኢትዮጵያ አልፎ የቀጠናውን የአፍሪካ ሀገራት ኩራት የሆነው የቁጭት መዝገብ ታላቁ የህዳሴ ግድብ ታሪክ ሆኖ ሊቆምና ሕያውነቱም ሊበሰር መቶ ሰማንያ ቀናት ብቻ ቀርተውታል ሲሉ ጠቅላይ ሚኒስትር ዶክተር አብይ ናቸው የገለጹት። ህዳሴ ግድብ የአፍሪካ ኩራት የመላው አፍሪካ መቻል የታየበት ስህተትም የታረመበት ውስጣዊ ውድቀትም ጨከን ተብሎ የታረመበት 74 ቢሊዮን ሜትር ኪውብ ውሃ የተያዘበትና ከፍተኛ የኃይል ምንጭ ነው ሲሉ ተናግረዋል። አፍሪካውያን ብድር ቢከለከሉ፣ የዲፕሎማሲ ጫና ቢደረግባቸው የራሳቸውን ሀብት በዜጎቻቸው ማልማትና መቀየር እንደሚችሉ በተግባር ያስተማሩበት መሆኑንም ጠቁመዋል። ለምርቃቱ ስድስት ወራት ያስፈለገው ዝግጅት ስለሚያስፈልግና አካባቢው ሞቃታማ ከመሆኑ ጋር ተያይዞ የክረምት ዝናብ ስለሚያስፈልግ መሆኑን በማመልከት ግድቡ በቀጣዩ ዓመት መጀመሪያ ላይ ታሪክ ሆኖ የሚያልፍ ይሆናል ሲሉም አመላክተዋል። የአባይ ግድብ አንድ ብር እርዳታም ሆነ ብድር ከውጭ ሀገራት ሳያገኝ የተገነባ ግንባታውም ብዙ ፈተና የታየበት እንደነበርም አስታውሰዋል። የገንዘብና የውጭ ጫናው ሳያንስ ለግንባታው የሚውሉ ግብአቶችን ከሁለት ወራት ተኩል ያናነሰ ከጅቡቲ ወደብ እስከ አባይ ግድብ ድረስ በጸጥታ ኃይሎች ታጅቦ ተጓጉዟል ብለዋል። ከግብፅ ጋር በውይይት በትብብርና በመደጋገብ በጋራ መስራት እንዳለብንም እናምናለን። በጋራ ስንሰራ የሁለቱ ሀገራት ህዝቦችም ተጠቃሚ ይሆናሉ ብለዋል ጠቅላይ ሚኒስትር ዶክተር አብይ ለእዙ ውጤታማ የግዳጅ አፈፃፀም ህብረተሰቡ ያበረከተውን አስተዋጽኦ ከፍተኛ ነው አሉ ሌትናል ጀነራል ዘውዱ በላይ። የማዕከላዊ እዝ በተሰማራበት የግዳጅ ቀጠና ሁሉ ላስመዘገበው አመርቂ ውጤት ህብረተሰቡ ከሰራዊቱ ጎን ተሰልፎ የተለያዩ ድጋፍ በማድረግ ያበረከተው አስተዋጽኦ የሚደነቅ መሆኑን የማዕከላዊ እዝ አዛዥ ሌትናል ጀነራል ዘውዱ በላይ ገልጠዋል አዛዡ የእዙ አይበገሬ ክፍለ ጦር ከሸኔ የሽብር ቡድን የቡድን እና የነፍስ ወከፍ ትጥቆችን መማረኩንም አመላክተዋል። ማዕከላዊ እዝ በደቡብ ምዕራብ ሸዋ ዞን ተሰማርቶ የኦነግ ሸኔን የሽብር ቡድን በመጠራረግ ለተገኘው ድል ህብረተሰቡ የማይተካ አጋርነቱን አሳይቷል ያሉት ጀነራል መኮንኑ ሰራዊታችን የሰላም ሰራዊት በመሆኑ አሁንም ጫካን የመረጡ ቡድኖችን ለመቀበል ዝግጁ ሆነን፣ ይህ ሳይዋጥላቸው ቀርቶ አፈሙዝ የመረጡትን ደግሞ በመጠራረግ የህብረተሰቡን ሰላም ለመመለስ እየሰራ ነው ብለዋል። ህብረተሰቡ የተለመደ ድጋፉን በማድረግ ሰላምን በማስፈን ግንባር ቀደም ተጠቃሚ መሆኑን በመገንዘብ የቀሩ ተልዕኮዎችን በብቃት እንዲጠናቀቁ ጥንካሬዎቹን በማስቀጠል ህዝባዊ ወገኝተኝነቱን ሊያጠናከር እንደሚገባ ሌተና ጀነራል ዘውዱ በላይ አሳስበዋል። የደቡብ ምዕራብ ሸዋ ዞን ነዋሪዎች በበኩላቸው በኦነግ ሸኔ ሽብር ቡድን ሀብት ንብረታቸው ተዘርፎ ሲንገላቱ መቆየታቸውን ገልጠው ሰራዊቱ ወደ ቀጠናው ከገባ ጊዜ ጀምሮ ከተሞች ከሽብር ቡድኑ ነጻ ሆነው የልማት እንቅስቃሴ ተስፋ ሰጪ ሆኗል ብለዋል። ይህም ሰራዊቱ በከፈለው መስዋዕትነት ነው እና ታላቅ አክብሮት አለኝ ብለዋል። የአካባቢው የህብረተሰብ ተሳታፊዎች። የኮማንዶ ክፍለ ጦር ሬጅመንት የአካባቢ ሚሊሻዎችን አሰልጥኖ አስመረቀ ይላል በሌላ የመከላከያ ዘገባ። የኮማንዶ ክፍለ ጦር ሬጅመንት በአማራ ክልል የኦሮሞ ብሔረሰብ ዞን አርጡማ ፎርሲ ወረዳ የሰላም ጋሻ ሚሊሻ ነው በሚል መሪ ቃል ያሰለጠናቸውን ሚሊሻዎች ነው ያስመረቀው። የኮማንዶ ክፍለ ጦር ዋና አዛዥ ኮሎኔል ሰለሞን ፀጋዬ የሽብር ቡድኑ ከአካባቢው አሸባሪው ሸኔ እና ከጽንፈኞች ነፃ መውጣት መቻሉን ገልጸው ትልቁ የሰላም መሰረት የአካባቢ ሚሊሻዎች እንደሆኑ ተናግረዋል። አሁን ያለውን ሰላም በማስጠበቅ ጸረ ሰላም ኃይሎችን የማጥራትና የመልቀም ስራው ይበልጥ ትኩረት አድርገው መስራት እንዳለባቸውም አመላክተዋል። በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪ አቶ አሊ አባፈሮ ሚሊሻዎች የሰላም ጋሻ መሆናቸውን አውስተው በቀጠናው የነበረው የሸኔ ቡድን ዛሬ ላይ ተመቶ ሰላም እንዲሰፍን የኮማንዶ ክፍለ ጦር ትልቁን ሚና በመወጣቱ ምስጋና አቅርበው፣ ሚሊሻዎችን ሬጅመንቱ አሰልጥኖ ማስመረቁ ሰራዊቱ ምንጊዜም ለሰላም ዘብ የቆመ ስለመሆኑ ማረጋገጫ ነው ብለዋል። የጠንካራ ሰራዊት መገለጫ በሁኔታ ውስጥ ተልኮውን እየተወጣ ለቀጣይ ድሎች ራሱን ማዘጋጀት ነው ብለዋል። ሜጀር ጀነራል ብርሃኑ ጥላሁን። የስድስተኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ከኮሮች ለተውጣጡ የሻለቃና ሻምበላ አመራሮች በተዘጋጀው ስልጠና ላይ በመገኘት ጠንካራ አመራር ሊከተላቸው የሚገቡ አሰራሮችንና መልካም ተሞክሮችን በማስመልከት ማብራሪያ ሰጥተዋል። ጠንካራ ሰራዊት መገለጫው በሁኔታ ውስጥ የሚጠበቅበትን ተልኮ እየተወጣ ቀጣይ የሚሰጡትን ተልኮዎች በድል ለመወጣት መዘጋጀት ሲችል ነው ብለዋል። የእዙ ግንባር ቀደም ተልኮ ፈጻሚ የሆናችሁ የሻለቃና ሻምበል አመራሮች ከዚህ ቀደም ስታስመዘግቡት የነበረውን ውጤት በተለይም ደግሞ ሲገጥማችሁ የነበሩ እጥረቶችን ለማወቅና የአመራር ክህሎታችሁን ለመጨመር የስልጠናውን አስፈላጊነት ተረድታችሁ በአግባቡ መከታተልና ባገኛችሁት አጋጣሚ አህዳችሁን መምራት ይጠበቅባችኋል ብለዋል። የስልጠናው ዋና ዓላማም እየተዋጋን እንሰለጥናለን እየሰለጠን እንዋጋለን በሚል መርህ እየተሰጠ ያለ በመሆኑ ተደማሪ አቅሞችን በማግኘት ውጤታማ ተልዕኮ የመፈጸም ብቃታችሁን እንደምታሳድጉ እምነቴ ነው ሲሉም አስገንዝበዋል። ወደ ሌላው ዜና ስናልፍ እንዲሁ የመከላከያ ዘገባ ነው። የማዕከላዊ እዝ ክፍለ ጦር በአሸባሪው ኦነግ ሸኔ ላይ የማያዳግም እርምጃ ወሰድኩ አለ። በማዕከላዊ እዝ የጋሻ ኮር አይበገሬ ክፍለ ጦር በደቡብ ምዕራብ ሸዋ አመያ ወረዳ በአሸባሪው ኦነግ ሸኔ ላይ በወሰደው መጠነ ሰፊ እርምጃ ከፍተኛ የሆነ ሰብአዊና ማቴሪያላዊ ኪሳራ በታጣቂ ቡኑ ላይ ማድረስ ተችሏል ብለዋል። የማዕከላዊ እዝ ዋና አዛዥ ሌትናል ጀኔራል ዘውዱ በላይ ክፍለ ጦሩ አይበገሪነቱን እንደ ስሙ በተግባር እያሳየ የመጣ አሁን ላይም ተልኮውን በጀግንነት የሚወጣ ሪያ የሆነ አህድ ነው ሲሉ ተናግረዋል። የጋሻ ኮር ዋና አዛዥ ኮሎኔል ጥላሁን ዱጋሳ በበኩላቸው ክፍለ ጦሩ የኮሩ ብቻ ሳይሆን የዙና የሀገር መከላከያ ሰራዊት ኩራት መሆኑን በተግባር እያረጋገጠ የሚሰጠውን ግዳጅ በአኩሪ ጀግነት እየፈጸመ የመጣ ስለመሆኑ ገልጠዋል። የክፍለ ጦሩ አዛዥ ኮሎኔል ዳግም ሰፊሳ በአሸባሪ ሆነ ሸኔ ላይ ክፍለ ጦሩ የሚያደርገው ኦፕሬሽን ተጠናክሮ መቀጠሉን ገልጸው ዳግመኛ የማያዳግም እርምጃ ከሰሞኑ በታጣቂ ቡድኑ ላይ መወሰዱን ተናግረዋል። በተደረገው መጠነ ሰፊ ዘመቻ በርካታ የታጠቁ ቡድኖች አባላት ሲደመሰሱ 64 መማረካቸውን አዛዡ ጠቁመው 6 ስድስት ብሬን፣ 64 ተክላሽ፣ ስናይፐር፣ ሽጉጥና የእጅ ቦምቦች እንዲሁም በርካታ የነፍስ ወከፍና የቡድን መሳሪያዎች፣ ተተኳሾችና ትጥቆች መማረካቸውን ገልጠው ክፍለ ጦሩ የአሸባሪው ኦነግ ሸኔን አከርካሪ የመሰባበር ስራውን አጠናክሮ እንደሚቀጥልም ተናግረዋል። በትግራይ ክልል ለሚገኙ የጤና ተቋማት የ120 አምቡላንሶች ድጋፍ ተደረገ። በትግራይ ክልል ለሚገኙ የጤና ተቋማት 120 አምቡላንሶችን ጨምሮ የመድኃኒትና የህክምና መሳሪያዎች ድጋፍ መደረጉን በኢትዮጵያ ቀይ መስቀል ማህበር የትግራይ ክልል ቅርንጫፍ ጽህፈት ቤት ገልጧል። የቅርንጫፍ ጽህፈት ቤቱ ኃላፊ አቶ ብርሃኑ መኮን እንደገለጹት በክልሉ ያለውን መሰረታዊ የመድኃኒት አቅርቦት እጥረት ለመፍታትና የአምቡላንስ ተደራሽነትን ለማስፋት ማህበሩ ከአጋር ድርጅቶች ጋር በመተባበር ድጋፍ ተደርጓል። የ120 አምቡላንሶች ድጋፍ መደረጉ በተለይ ከወሊድ ጋር በተያዘ እና በድንገተኛ አደጋ በእናቶችና ህጻናት ላይ የሚከሰትን ሞትን ለመቀነስ ትልቅ አስተዋጽኦ እንዳለውም ተናግሯል። የክልሉን የጤና አገልግሎትና ስርዓት ለማሻሻልም ተጨማሪ ስራዎች እንደሚጠይቅ ገልጸው በገጠር አካባቢ በሚኖረው ማህበረሰብ ዘንድ ያለውን የመድኃኒትና የአምቡላንስ አገልግሎት ተደራሽነት ለማሳደግ በትኩረት የተሰራ መሆኑንም አመላክተዋል። በተመሳሳይ የአይደር ስፔሻላይዝድ ሪፈራል እና የመቀለ አጠቃላይ ሆስፒታል 18 ሚሊዮን ብር ግምት ያላቸው የህክምና ቁሳቁስ በድጋፍ መላክ መልክ አግኝተዋል ብለዋል። በርክክብ ስነ ስርዓቱ ላይ የተገኙት በክልሉ ጊዜ አስተዳደር የጤና ቢሮ ተወካይ አቶ ሚካኤል ሀጎስ ለድጋፍ አመስግነው መንግስታዊና መንግስታዊ ያልሆኑ ድርጅቶች እያደረጉት ያለውን መሰል ተግባራት አጠናክረው እንዲቀጥሉም ጥሪ አቅርበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በሚያካሄደው የአጀንዳ ማሰባሰብ ምክክር ምዕራፍ ላይ ከሚሳተፉት ባለድርሻ አካላት ጋር ተወካዮች ጋር ማለት ነው ተወያየ። በመድረኩ ላይ ስለ ምክክር ምንነት፣ አላማ እንዲሁም በአጀንዳ ለእይታና ማሰባሰብ ሂደት ዙሪያ ማብራሪያም ሰጥቷል። ባለድርሻ አካላቱ አጀንዳቸውን በሚያጠናክሩበት ስነ ዜዴ ዙሪያም በኮሚሽኑ ባለሙያዎች ገለጣ ተደርጎላቸዋል። እንደወጣው መርሃ ግብር ከሆነ ክልሉ የምክክር ባለድርሻ አካላት ተወካዮች ሚያዝያ ሁለት ቀን 2017 ዓ ም ጀምሮ ከወረዳ ማህበረሰብ ተወካዮች ጋር በመሆን አጀንዳቸውን የሚያደራጁ ይሆናል ተብሏል። ፕሬዚዳንት ፑቲን በአመታት ውስጥ ከፍተኛ የተባለለትን የውትድርና ጥሪ አስተላለፉ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከፈረንጆቹ 211 ወዲህ ከፍተኛ የተባለለትን ወታደራዊ ጥሪ ለዜጎች አስተላልፏል። ፕሬዝዳንቱ ጥሪውን ያደረጉት እድሜያቸው ከ18-30 ዓመት ለሚሆኑ 160,000 የሀገሪቱ ወንዶች ሲሆን ይህም የሀገሪቱን መከላከያ ሰራዊት አባላት ቁጥር በእጅጉ እንደሚያሰፋው ተገልጧል። ጥሪው የተላለፈው ፕሬዝዳንት ፑቲን የሩሲያን መከላከያ ሰራዊት አባላት ብዛት ወደ 2.39 ሚሊዮን እንደሚያደርሱ ከተናገሩ ከወራት በኋላ መሆኑም ተጠቁሟል። ይህም በቀጣዮቹ ሶስት ዓመታት ውስጥ 180 ሺህ ተጨማሪ ኃይል ምልመላ ማለት ነው። ምክትል አድሚራል ብላድሜር ሲሚሊያን ስኒስኪ አዲሶቹ ምልምል ወታደሮች በዩክሬን ጦርነት እንደማይሳተፉ አረጋግጧል። ይሁን እንጂ ከዚህ በፊት ሰራዊቱን የተቀላቀሉ ምልምል ወታደሮች በዩክሬን ጦርነት ተሳትፈው ህይወታቸው ያለፈ ስለመኖሩ በዩክሬን በኩል መነገሩ ተነስቷል። ፕሬዚዳንት ፑቲን ክስተቱን አስመልክተው በሰጡት ማስተባበያ ማስተባበያ ጅምር ላይ የጥቂት ምልምል ወታደሮችን በስህተት ወደ ግንባር በመላክ የተፈጠረ እንጂ ሁሉንም ያሳተፈ እንዳልነበር መግለጻቸውን የአርቲኢ ዘገባ አመላክቷል። ናይጄሪያዊ ቦክሰኛ በግጥሚያ ላይ ያለ ህይወቱ አለፈ ተባለ። ገብርኤል ኦሎንሲንጎ የተባለው ናይጄሪያዊ በቦክሰኛ ከጋናዊው ቦክሰኛ ጆን ምባንጉ ጋር እየተፋለመ ያለ በሪንግ ሜዳው ውስጥ ድንገት ራሱን ስቶ በመውደቁ ወደ ሆስፒታል ቢወሰድም አትረፍ አለመቻሉ ተናግሯል። እልዋኒ ሲንጎ የቀድሞ የምዕራብ አፍሪካ እና የሀገሩ ናይጄሪያ አሸናፊ ቦክሰኛ መሆኑ ታሪኩ ያስረዳል። በአርባ ዓመቱ ህይወቱ ያለፈው ቦክሰኛ 23 ግጥሚያዎች ላይ አድርጎ በስምንቱ ሲሸነፍ 13 ጊዜ ደግሞ አሸንፏል። በቦክሰኛው ህልፈት ናይጄሪያውያን እና የስፖርቱ ወዳጆች በማህበራዊ መገናኛ ብዙኃን ሀዘናቸውን እየገለጹ እንደሚገኙም ቢቢሲ ዘግቧል። ትራምፕ የአሜሪካ ጦር በአፍሪካ የመኖሩ አስፈላጊነት ላይ ጥርጣሬ አላቸው ተባለ። ዶናልድ ትራምፕ ትራምፕን ጨምሮ አብዛኞቹ ሪፐብሊካን የአሜሪካ ጦር በአፍሪካ መኖሩን እንደማይደግፉና ፔንታጎን ለምን በአፍሪካ ጦሩን እንዳሰፈረ ጥያቄ እንዳላቸው ተዘግቧል። በአፍሪካ የአሜሪካ ጦር ማዘዣ አፍሪኮም እንደ አውሮፓያን አቆጣጠር በ2007 በጆርጅ ቡሽ አስተዳደር የተመሠረተ ሲሆን በአፍሪካ በተለይ በቀይ ባህር የአሜሪካን ጥቅም ለማስጠበቅ ሲሰራ ቆይቷል። በአካባቢው የቻይናን ተጽዕኖ በመገደብ የተለያዩ የሽብር ድርጅቶችንም ላለፉት 18 ዓመታት ሲዋጋ መቆየቱ ይታወሳል። አሁን ግን የአፍሪኮም አስፈላጊነት ላይ በፕሬዝዳንቱ ጭምር ጥያቄ መነሳቱ ምናልባትም አሜሪካ በአፍሪካ ያላትን የጦር ሰራዊት እንዳታስወጣ ወይም እንዳትቀንስ የሚል ፍራቻን አዋልዷል። ፕሬዝዳንት ትራምፕ ወጫቸውን መቀነስ እንደሚፈልጉና ትኩረታቸውን በኢንዶፓሲፊክ ቀጠና ላይ ማድረግ እንደሚፈልጉ ኤንቢሲ የዘገበ ሲሆን በኢንዶ ፓሲፊክ አካባቢ ያላቸውን ተጽዕኖ ለማሳደግም አፍሪኮምን በአውሮፓ ከሚገኘው የአሜሪካ ማዘዣ ጋር ሊቀላቅሉት እንደሚችሉ ተዘግቧል። የአፍሪኮም ዋና አዛዥ ጄኔራል ሚካኤል ላንግሊ ሐሙስ በሴኔት ፊት ቀርበው ማብራሪያ እንደሚሰጡ የሚጠበቅ ሲሆን ቀድሞ ይህ ዜና መሰማቱም ማብራሪያውን ተጠባቂ አድርጎታል ተብሏል። በርካታ የሴኔትና የኮንግረስ አባላት ግን ይህንን ሐሳብ እየተቃወሙ ሲሆን ሀሳቡ ወደ ውሳኔ ከተሸጋገረ ቻይና በአፍሪካ ያላትን ተጽዕኖ የምታሳድግበት ይሆናል ተብሎ ተገምቷል። በመጨረሻም በር ካልተከፈተልኝ ባለው ተሳፋሪ ምክንያት አውሮፕላኑ ወደ መነሻው እንዲመለስ ተደረገ። ሁለት መቶ ሰዎችን ጭኖ ከኢንዶኔዥያ ወደ አውስትራሊያ ሲበር የነበረ አውሮፕላን ወደ መዳረሻው ሳይደርስ ተመልሷል። አውሮፕላኑ ለመመለስ የተገደደበት ምክንያትም ብዙዎቹን አስገርሟል። ጀትስታር የሚባለው አየር መንገድ መነሻውን ከኢንዶኔዥያ ባህል አድርጎ መዳረሻውን ሜልቦርን አውስትራሊያ አድርጎ ሲበር ነበር። ታዲያ የህንድ ውቅያኖስ ላይ ሲደርስ በአውሮፕላኑ ውስጥ የነበረ ተሳፋሪ የአውሮፕላኑ በር ካልተከፈተ ብሎ በማስቸገሩ አውሮፕላኑ ወደ ኢንዶኔዥያ መመለሱ ተነግሯል። አየር መንገዱ ለመንገደኞች ደህንነት ቅድሚያ ሰጣለሁ ሲል ድርጊቱን ተቀባይነት የሌለው ብሎታል። የሲኤንኤን ዘገባ። የተከበራቸው ጉባኤዎች ቤተሰቦች፣ የሰዓቱን ዜና በዚሁ አጠናቀናል። አብራችሁን ስለነበራችሁ እያመሰገን፣ ያው ማበረታታት ያለባችሁን አበረታቱ፣ ሀሳብ አስተያየት ስጡ። ሱፐር ቻት፣ ሱፐር ስቲከርስ ያው ሀሳባችሁን የምትገልጡበት ነው ማለት ነው። በሌላ ዜና እስከምንገናኝ ሰላም ቆዩን።